ክርስቶስ መድኃኒነ መጻ ወሃመ ወበሕማማት ይሁ አድሃነ ነ። መድኃኒታችን ክርስቶስ ሰው ሆኖ መከራ ተቀበለ፣ በመከራውም አዳነን። አሁንም ከሚያስፈራ መከራ ይሰውረን፣ ከመጣውም ቸነፈር ያድነን፣ ባላችሁበት ሁሉ ሰላሙን ይስጣችሁ የእናቱ የድንግል ምልጃ አይራቀን፣ የቅዱሳን መላእክት ጠበቃ ይጋርደን። እግዚአብሔር አምላኬ በሕማማቱ ምን አደረገልኝ? ዛሬ ሐሙስ ምን አደረገልኝ? ወንጌሉ እንደሚነግረን በዕለተ ሐሙስ ብዙ ነገሮች ተደርገዋል። ከእነዚህም ውስጥ አንደኛ ጸሎተ ሐሙስ ነው። ሁለተኛ የሐዋርያቱ እግር ያጠበበት ነው። ሶስተኛ ፋሲካን ያከበረበት ነው። አራተኛ ሚስጥረ ቁርባን የሰራበት ነው። ይህም ዕለት የተያዘበት ዕለት ነው። አምላኬ እግዚአብሔር እኔን ለማዳን ከሰማይ ሰማያት ወረደ። አዳም ከልጅ ልጅ ልጅህ ተወልጄ አድንሃለሁ የሚለው ቃሉ ለሁላችን ነውና ያድነን ዘንድ ወደደ። አይሁድ እየተሰበሰቡ ለመያዝ ፀሐፍት ፈሪሳውያን በሊቀ ካህናቱ በቀያፋ ግቢ የሚያደርጉትን ሁሉ ጨርሰዋል። ይሁዳ ረቡዕ ዕለት ሄዶ ሊያስይዛቸው ተስማምቷል። ሰላሳ ብር መዝነውለታል። ስለዚህ ምቹ ጊዜ ይፈልግ ነበርና ይሁዳ እየጠበቀ ነው። ፀሐፍት ፈሪሳውያን ሐሙስ ቀን ምን እየሰሩ ነበር? ቀኑን ሙሉ ይሁዳ እስከሚያስይዛቸው ድረስ ይጠባበቁ ነበር። በዚህ ቀን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን እነሆ መከራ ሲደርስብን ፈተና ሲደርስብን መከራውን እንዲያርቅልን የሞትን ጽዋ ከኛ እንዲያሸሽ እንዴት መጸለይ እንዳለብን ያስተማረን ቀን ነው እንጂ እሱ ያንን እነሆ ሞት ከእሱ እንዲወሰድ አይደለም። የመጣበት ዓላማ እኛን በቀራኒዎ ተሰቅሎ ማዳን ነውና፣ ግን መከራና ስቃይ ሲደርስባችሁ አጥብቃችሁ ጸልዩ ወደ መከራ አታግባን ወደ ፈተና አታግባን በሉ። መንፈስ ተዘጋጅታለች ስጋ ግን ደካማ ነው። ለምን ትተኛላችሁ? ስለ ምን ስታንቀላፋላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ ብሎ በሉቃስ ወንጌል እንደምንመለከተው ምዕራፍ 22 ቁጥር 46 ላይ ጌታችን ኢየሱስ ክርስቶስ መላልሶ እነሆ ወዙ እስተሚፈስ እንደ ደም ሆኖ እስተሚፈስ ድረስ ስለ ሁላችን እንዴት መጸለይ እንዳለብን ያሳየን ዕለት ይች ዕለት ጸሎተ ሐሙስ ናት። ሁለተኛው ይህ ቀን ክብሪ ግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ትሕትናን የገለጠባት ዕለት ናት። ሽርጦ ወስዶ ወገቡን አስሮ የሐዋርያቱን እግር ሁሉ አጠበ። ስለዚህ ይቺ ዕለት የሐዋርያትም የጥምቀት ዕለት ናት። ሐዋርያት ጥምቀት ያገኙት በዚች ቀን ነው። ጴጥሮስን ሊያጥበው ሲሄድ ጴጥሮስ አይሆንም ጌታዬ ብሎ ነበረ። እኔ ግን ካላጠብኩህ ሕብረት ከእኔ ጋር የለህም አለው። ሐዋርያቱ ሁሉ ታጠቡ። ያ የሐዋርያቱ ጥምቀት ነበር። በቤተ ክርስቲያናችን ይህንን ቀን እናስበዋለን። ይህ ቀን የሐዋርያቱ የጥምቀት ቀን ነው። ልጅነት ያገኙበት ቀን ነው። ስለዚህም አባትም እናትም ሆናቸው፣ ጥበብንም አስተማራቸው፣ ገለጠላቸው። ምክንያቱም ጥበብ ምስጢረ ትህትና ናትና ይሄንን በቤተ ክርስቲያን ሁልጊዜ እንለዋለን። የምታስታውሱት ዜማ ነው ሐዋርያቲሁ ከበበ እግረ አርዳይሁ ሃጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ፣ አሌሉያ። ሁሌም የምንለው ቃል ነው። ሐዋርያቱን ደቀ መዛሙርቱን እግራቸውን አጠበ። ሃጸበ ኮኖሙ አበ ወእመ አባትና እናቶናቸው ናቸው። ወመሃሮሙ ጥበበ ጥበብንም ማስተማራቸው፣ ሐሌሉያ እሱ ለዘላለም ምስጉን የሚሆን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚመሰገን እሱ እግዚአብሔር እርሱ የሐዋርያቱ እግር አጠበ ይላል። ይሄ ዕለት የሐዋርያቱ እግር ያጠበበት ጥምቀትን ለነሱ የሰጠበት ልዩ ቀን ነው። ሦስተኛ ይህ ቀን ዕለተ ሐሙስ ጌታችን ፋሲካን ያደረገበት ዕለት ነው ከደቀ መዛሙርቱ ሁለቱን ልኮ ፋሲካን የት እናሰናዳለን ብለው ማክሰኞ ዕለት ጠይቀውት እንደነበረ ከሁለት ቀን በኋላ ፋሲካ ይሆናል ስላላቸው እነሱም ይህን ስለነገራቸው እነሱም የት እናዘጋጅ አዘጋጅ ብለው ስለነበረ እነሆ ከከሌ ቤት ሄዳችሁ አዘጋጁ እንዳላቸው በዛ ፋሲካውን አዘጋጅተዋል በጉንም አርደዋል ልብ በሉ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፋሲካውን አክብሯል። እኛም ዛሬ ዕለተ ሐሙስን ፋሲካውን እናስበዋለን። ኢየሱስ ክርስቶስ ኦሪትን ወደ አዲስ ሊፈጽም የመጣ ራሱ አማናዊ መስዋዕት ሆኖ የቀረበ ነው። ግን ፋሲካውን አከበረው። በዘጸአት 12 ላይ እንደተጻፈ እስራኤል የቂጣውን በዓል ሲያዘጋጁ፣ የፋሲካውን በግ ሲያርዱ ያለውን ሥርዓት እንዴት ከመቅሰፍት እንደተሰወሩ በራቸውን ዘግተው እንዴት ከመልአከ ሞት እንዳመለጡ ቅዱስ ነቢይ ሊቀ ነቢያት ሙሴ ይጽፍልናል። ኢየሱስ ክርስቶስ ይህንን በዓል አከበረው። ልብ በሉ፣ በማቴዎስ 5፥17 እንደምታዩት እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ልፈጽማቸው ነው እንዳለ በስምንት ቀን ወደ ቤተ ግዝረት በአርባ ቀን ወደ ቤተ መቅደስ እናቱ ድንግል ማርያም አባቱ ዮሴፍ ይዘውት እንደሄዱ እነሆ ሕግን እየፈጸመ እንዳደገ ሕግ ጠባያዊን ሕግ መጽሐፋዊን እየፈጸመ አደገ እንዳለ ሊቁ ዲዮስቆሮስ በበህቅ ልህቀ በየጥቂቱ አደገ ብሎ በሰላሳ ዘመኑ ተጠምቆ በሰላሳ ሶስት ዓመቱ ሊሰቀልልን የወደደ የሁላችን አምላክ መድኃኒታችን ኢየሱስ ክርስቶስ የፋሲካን በዓል አደረገ። ዛሬ እኛ ኢትዮጵያውያን ብቻ ይሄንን ቀን እናስበዋለን። አዎ በዚህ ቀን ጉልባን የሚባል ንፍሮ ይቀቀላል። ይሄ ራሱን የቻለ ሚስጥር አለው። ዋናው ግን ለዛሬ የምገልጥላችሁ የፋሲካን በዓል በማክበር የሚደረግ ነው። ኢትዮጵያ ቅድመ ክርስትና ህገ ኦሪትን ከህገ ኦሪት ቀድማ ህገ ልቡና ሶስቱ ህግጋት የሚባሉትን አንደኛ ህገ ልቡና አዳም ከተፈጠረ እስከ ሙሴ፣ ሁለተኛ ህገ ኦሪት ከሙሴ እስከ ዮሐንስ መጥምቅ። ሶስተኛ ህገ ክርስትና እነሆ ከዮሐንስ መጥምቅ እስከ ምጽዓት እሱ ራሱ ኢየሱስ ክርስቶስ የሰራልን ህግ እነሆ። በዝች ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያናችንና በኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን አንድ ነንና በእነዚህ ቤተ ክርስቲያናት ብቻ የሚደረግ እውነት ነው። ስለዚህ ጉልባኑ ይቀቀላል። ያም ጉልባን የሚቀቀለው ያንን የአይሁድን ፋሲካ በዓል ለማሰብ ነው። በዕለተ ሐሙስ ምን አደረገልኛ አምላኬ? ፋሲካን አደረገ። ከዛም አራተኛው ሚስጥረ ቁርባንን ሰራ። በዚች ቀን ነው ሚስጥረ ቁርባንን የሰራው። ከሰባቱ ሚስጥራት አንዱ የሆነው ሚስጥረ ቁርባን ነው። ከአምስቱ አይማደ ሚስጥር አንዱ የሆነው አይማደ ሚስጥር ሚስጥረ ቁርባን ነው። ይሄንን ስርዓት ሰራልን። ይሄንን ህግ አደረገልን። ስጋውና ደሙን ሰጣቸው። ይሄ ለእናንተ ነገ የሚፈተተው ስጋዬ ነው፣ ይሄ ለአዲስ ኪዳን የሚፈሰው ደሜ ነው አላቸው። ስለዚህ በዚህ ቀን መሥዋዕተ ኦሪትን በመሥዋዕተ ሐዲስ ተካው፣ ፈጸመው። ምሳሌው ተፈጸመ፣ አማናዊ ሆነ። መርገፉ ተፈጸመ፣ አማናዊው ተገለጠ። ስለዚህ መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ምስጢረ ቁርባንን አደረገልን። እንግዲህ ይህች ዕለት ብዙ ነገሮች ተደርገውልናል። አዎ በጸለየው ያ ጸሎት እኛም ከመከራ እንድንሰውር እንድንጸልይ ዘንድ አብነታችን ነው። ትህትናው፣ እግር ማጠቡ እነሆ ያ ታላቅ በረከት ነው። ስለዚህ ዛሬ ምን አደረገልኝ ብላችሁ ስታስቡ ይሄን ሁሉ ካደረገ በኋላ ምሽት ላይ እነሆ ይሁዳ እየመራቸው መጡ ይላል። ገናም ሲናገር ወደ ፈተና እንዳትገቡ ጸልዩ እያለ ባለበት ሰዓት እነሆ ሰዎች መጡ። ከአስራ ሁለቱ አንዱም ይሁዳ የሚባለው እየቀደመ እየመራቸው መጣ። ወደ ኢየሱስም ቀረበ ሊስመው። ኢየሱስ ግን እንዲህ አለው፣ ይሁዳ ሆይ በመሳም የሰውን ልጅ አሳልፈ ትሰጣልህን አለው። በዚያም የነበሩት የሚሆነውን ባዩ ጊዜ ጌታ ሆይ በሰይፍ እንምታቸው ብለው ጴጥሮስ መዘዘና የሊቀ ካህናቱን ዘመድ ማልኮስ የተባለውን ጆሮውን ቆረጠው። የፋሲካ በግ የበሉበትን ያረዱበትን ቢላ ይዞት ነበረ። ጌታችን ኢየሱስ ክርስቶስ ግን መላለው፣ ጴጥሮስ ሰይፍን ወደ ሰገባው መልስ፣ ሰይፍ የሚያነሱ በሰይፍ ይጠፋሉ አለው። የዛንም እንሆ የማልኮስን ጆሮ አነሳና ቀጠለና እንደ ቀደመችው ደህና አደረጋት ይላል። ሊይዙት እንኳ ሲመጡ ማዳኑን አላቆመም። እነሱ ግን ይህን አላስተዋሉም። የዛን ጊዜ አንድ ነገር አላቸው። ዕለት ዕለት በመቅደስ ነበርኩኝ። እነሆ ለካህናት አለቆች፣ ለመቅደስ አዛዦች፣ ለሕዝቡም ሽማግሌዎች ሁሉም ተሰብስበው መጥተዋል። ወንበዴ እንደምትይዙ ሰይፍና ገመድ ይዛችሁ ወደ እኔ መጣችሁን? ሰይፍ ይዛችሁ ገመድ ይዛችሁ መጣችሁን? ዕለት ዕለት በእናንተ መካከል አልነበርኩምን? ልንገራችሁ፣ የጨለማው ሥልጣን ስለሆነ ነው፣ ጊዜው ስለደረሰ ነው አላቸው። የጨለማው ሰዓት ግን የሚያበቃበት ጊዜ ቀረበ። ስለዚህ የአምላካችን ዛሬ ለእኛ ሲል የተያዘባት ቀናት። እንግዲህ አንድ ነገር እናስብ። አባቶቻችን እንደሚነግሩን የሐዋርያቱን እግር ሲያጥብ አብረ ግባ ይላል። አዎ፣ አብረን እንግባ። የሐዋርያቱን እግር ሲያጥብ እንቀመጥ። የእኛንም እግር ያ ትሑት ንጉሥ ያጥብልን ዘንድ ኃጢአታችንን ያነጻ ዘንድ በደላችንን ይደመስስ ዘንድ፣ የሐዋርያቱን እግር ሲያጥብ እኛም የምንግባ በቅዱስ እጁ ይዳብሰን ዘንድ አሁን እንሆ እነሱ በዛ ሰዓት ተበትነዋል። ይች ለሐሙስነቱ የሸሹባት ቀናት የተበተኑባት ቀናት፣ እኛም ከሱ በብዙ የሸሸነን በኃጢአት በበደላችን ምክንያት ሸሽተናል። ከመቅደሱ ርቀንም ያለነው ነው። በዚህ ሰዓት ግን እንሆ አይተወንም፣ አይተወንም። እግዚአብሔር በምንም አይነት ሁኔታ ውስጥ ብንኖር እስካመንነው ድረስ ከኛ አይርቅም። አሁን እንጠጋ፣ እንግባ፣ እግራችንን በቅዱስ እጁ ይዳብስልን አሁ ልክ ነው። አይገባንም፣ አይገባንም። አንተ ታጥበን ዘንድ አይገባም አሉ። አዎ ሐዋርያቱ ተናገሩ። ጴጥሮስም ተናገረ አንተ ታጥበኝ ዘንድ አይገባኝም አለ። አሁንም አይገባኝም አምላኬ። እነዛ ቅዱስ እጆች ግን ይንኩኝ፣ ይፈውሱኝ፣ ይጠቡኝ። አዎ ሁላችሁም እንዲበሉ ለእግዚአብሔርም ተናገሩ። ቅዱስ እጆች ይዳብሱኝ፣ ኃጢአቴንም ይጠብልኝ በሉ። የሁላችንንም ኃጢአት ይጠብልን። በዚች ቀን ሚስጥረ ቁርባንን ሰርቷል። አዎ ሐዋርያቱ ከእጁ ሲቀበሉ እናንተም ግቡ ተቀበሉ። ይች እለት ልዩ እለት ነች። በመንፈስ አስቡት። አበው ይሄንን ይናገራሉ፣ ቅዱሳን ይሄንን ይመሰክራሉ። አብረ ተጠጋ አብረች ተጠጊ። ለሐዋርያቱ ቆርሶ ሲሰጥ እጃችሁን ዘርጉ ተቀበሉ። አሁ ሥጋውና ደሙን ተቀበሉ። ከሥጋውና ከደሙ ሸሽቶ መኖር ስለማይቻል አሁ የዛን ጊዜ ግቡ፣ ህይወታችሁ የሚለውጠውን ህያው የሚያደርገውን ተቀበሉ። አምላኬ እግዚአብሔር በዚች ቀን ምን አደረገልኝ? እግሬን አጠበልኝ። አምላኬ እግዚአብሔር በዚች ቀን ምን አደረገልኝ? ኃጢአቴን አጠበልኝ። ኃጢአቴን እንሆ በደሌ እንደመሰሰልኝ። አምላኬ በዚች ቀን ምን አደረገልኝ? ስለ እኔ እንዴት እንደምጸልይ እንሆ ላቡ እንደ ደም እየፈሰሰ ስለ እኔ ጸልየልኝ። እኔ ግን ተኝቻለሁ። እንደ ሐዋርያቱ ወደ ፈተና እንዳትገቡ ጸልዩ አለ። ሐዋርያቱ ግን ተኝተዋል። እኔም ተኝቻለሁ። አንተ ቀስቀሰኛ አምላኬ፣ አንተ አቁመኛ አምላኬ። አሁንም ሁላችሁ ተናገሩ፣ እኔ ተኝቻለሁ፣ አንተ ግን አቁመኝ በሉ። እኔ አንቀላፍቻለሁ፣ አንተ ግን አንሳኝ በሉ። የሚያነሳ እግዚአብሔር ሁላችንን ያንሳል። ይህ እለት እንሆ ልዩ እለት ነው። ፋሲካውን ያከበረበት ራሱ ፋሲካው ኢየሱስ ክርስቶስ ራሱን መስዋዕትን ሊያደርግ ይሄ ስጋዬ ነው፣ ይሄ ደሜ ነው ብሏል። ያ ስጋውና ደሙ አንድ ነገር ልንገራችሁ፣ በእያንዳንዱ ኦርቶዶክሳዊ ልብ ውስጥና ሰውነት ውስጥ ተዋህዶአለ። ለምን ነበር ስጋውና ደሙን በሕል ያደረገው? አዎ እህል በአፍ ይገባል፣ ከሰውነት ጋር ይዋሃዳል። እሱም ከኛ ጋር ሊዋሃድ ነው። ስለዚህ በአርባና በሰማንያ ቀናችን ነው ገና እሱ የተዋሃደን። እኛ በኃጢአት አርክሰነው በበደል ቆሽሸን፣ ሰውነታችን ቤተ መቅደሳችን እንሆ ረክሶ፣ እንጂ እሱ እኛን ለማዳን እጁ አላጠረም። ስለዚህ በአርባና በሰማንያ ቀን የተቀበልነው ያ ቅዱስ ሥጋው ያ ክቡር ደሙ እኛን ይቀድሰን። በዚህ ሰዓት ግን ከዚች ኦርቶዶክሳዊት ተዋህዶ እምነት ወጥታችሁ በሌላ አስተሳሰብ ውስጥ ያላችሁ ትታችሁ የሄዳችሁ እንደ ይሁዳ የሸሻችሁ ሌላ ሊቀ ካህናት ያበጃችሁ፣ እንሆ እርሱ ኢየሱስ ክርስቶስ ይጠራችኋል ዛሬም። አዎ ተነሱ፣ ከተኛችሁበት የምንፍቅና አልጋት ተነሱ፣ ንቁ፣ ኑ ቅረቡ ይላል። ሊያጥባችሁ፣ ሊያነጻችሁ የታመነ ነው በጉ ኢየሱስ ክርስቶስ። ይቺ ቀን ልዩ ቀን ነች። ይቺ ቀን የበረከት ቀን ነች። ስለ እኔ አሁ የተያዘባት ልዩ ቀን ነች። ደቀ መዛሙርት ሁሉ ሸሹ፣ ጌታን ያዙት። ጴጥሮስ ይከተላል፣ ዮሐንስ ይከተላል። ደቀ መዛሙርት ሁሉ ሸሽተዋል። እነሱም ከሩቅ ሆነው ያዩ ነበር። ጴጥሮስም ሌሎቹም ደቀ መዛሙርት ሰውየውን አናውቀውም አሉት። አምላካቸውን ሰውየውን አናቀውም አሉት። ሁለቱን አሳ አምስቱን እንጀራ ያበረከተላቸውን አናውቀውም አሉት። እውር እንዲያበሩ ለምጻም እንዲያነጹ፣ ጎባጣን እንዲያቀኑ፣ ሽባ እንዲተረትሩ ስልጣን የሰጣቸውን ማቴዎስ እንደሚጽፈው ሰውየውን አናውቀውም አሉት። አልዓዛርን ከመቃብር ሲወጣ ያዩ ሁሉ ሰውየውን አናውቀውም አሉ። ጴጥሮስም አለ፣ ሌሎችም ደቀ መዛሙርት አሉ። እኛ የሰው ልጆች ምን ያህል በደለኞች ነን! እኛ የሰው ልጆች ምን ያህል ኃጢአተኞች ነን! አዎ፣ መንጋውን እመታለሁ፣ እንሆ እረኛውን እመታለሁ፣ መንጋው ይበተናል አለ። ይሁዳ በመሳም አሳልፎ ሰጠው። ሌሊቱን ሙሉ ደበደቡት፣ አሰቃዩት። ወደ ሊቀ ካህናቱ ግቢ ወሰዱት። ዘበቱበት፣ በጥፊ መቱት፣ ቀለዱበት። ማን ነው በጥፊ የመታህ አሉት። ዝም አለ፣ ዝም አለ። ያ ኢሳይያስ በትንቢቱ ሐምሳ ሦስት እንደተናገረል ባየነው ጊዜ እንደተቀሰፈ ቆጠር ነው ደምግባትም የለውም አለ። ስለ ዘመዶቹ አይሁድ ስለመዘመዶቹ ፀሐፍት ሲናገር ባየነው ጊዜ ደምግባት የለውም አለ። እሱ ግን ስለ መተላለፋችን ቆሰል ስለ ሁላችን በደል የሁላችንን በደል ተሸከመ። አፉንም አልከፈተም። በሸላቾቹ ፊት ዝም እንደሚልበግ ዝም አለ። ለሊቱን ሙሉ አሰቃዩት። ሐሙስቺ ናት፣ ችቀን ለእኛ ልዩ ናት። ስለ እኔ የተገረፈባት፣ ስለ እኔ የተደበደበባት ስለ እኔ የዘበቱበት እኔን ኃጢአተኛውን ልጁን ሊያነሳ እኔን አዳምን ሊያነሳ እርሱ በልካህናቱ ግቢ ለሊቱን ሙሉ እየተፈራረቁ ሲደክማቸው ሲደበድቡ ታደሩ። ሐሙስ እንዲህ አለፈች። አምላኬ በሐሙስ ስለ እኔ መከራን ተቀበለ፣ ተያዘ። አዎ ለሊቱ፣ ወደ አርብ ይቆጠራል እና የሁሉ ሕማማት በዕለት አርብ ከሚፈጸመው ጋር አንድ ሆነ። አምላኬ ኢየሱስ ክርስቶስ እግዚአብሔር በዕለት ሐሙስ ምን አደረገልኝ? እግሬን አጠበ። ቅዱስ ስጋውን ቅዱስ ክቡር ደሙን ሰጠኝ። ምስጢረ ትህትናን አሳየኝ። ምስጢረ ጸሎትን አስተማረኝ። መስዋዕተ ኦሪትን ወደ መስዋዕተ አዲስ ለወጠልኝ። ስለ እኔ መከራን ተቀበለልኝ። እርሱ ክርስቶስ እነሆ ሰው ሆነ፣ እግዚአብሔር ሰው ሆነ። በመከራውም እኛን ለማዳን መከራን ተቀበለ። ሌሊቱን ሙሉ አሰቃዩህ። አምላኬ ለእኔ ነው ለእኔ ለኃጢአተኛው ልጅህ ነው። ለጤነኞች አልመጣሁም ለበሽተኞች ነው ብለሃልና አሁን ከእኔ ጋር የሚሰሙህን ልጆችን ሁሉ እኛንን በሽተኞቹና የሐዋርያቱን ያጠበ እጅህ የእኛን ልቡና አይዳብስልን፣ የዘመዶቻችንን ልቡና አይዳብስልን፣ የጠፉ ወገኖቻችንን ሁሉ ይዳብስልን። አሁንም ካለው ቸነፈር ያድነን። አምላኬ በሕይወቴ ሁሉ ንገስ። ገና በአርባና በሰማንያ የተቀበልነውን ስጋውንና ደምህን በዝች የንስሐ ሕይወት ቀድሰህ አጥበህ አጽናልን። እግዚአብሔር አምላኬ፣ ስለ እናትህ ስላዛኝቱ ስለ ተጨነቀችው ስላዘነችው የሐዘን እናት ስለ እሷ ብለህ ስለ ዮሐንስ ወንጌላዊ ስላለቀሰው ለቅሶ ብለህ እኔን ኀጢአተኛ ልጅህን ይቅር በለኝ። አምናለሁ ይቅር እንደምትለኝ ለበሽተኞቹ መጣው ብለሃልና፣ አሜን። አትራቀኝ አትተወኝ። አምናለሁ። አትተወኝም፣ አትጥለኝም፣ ታነሳኛለህ፣ ታጥበኛለህ፣ ታቆመኛለህ። በቀራኒው መስቀል አይሃለሁ፣ አንተ ንጉሴ። የሰይጣንን ቀንበር ስትሰብርልኝ፣ የዲያብሎስን ኃይል ስታጠፋልኝ፣ የርኩሳን መናፍስታይን ስትረግጥልኝ አይሃለሁ። በመስቀሉ አይሃለሁ። በቀራኒው መስቀል እስር ነኝ ያ የሚወርደው ደምህ በእኔ ላይ ይፍሰስ፣ አድነኝ፣ አሜን። በሰማነው ቃል ይባርከን። እናንተ ቃሉን ሰምታችሁ ደስ ካላችሁ ሌሎች በኃጢአት ለሚጨነቁ ቃሉ ረራቃቸው ሁሉ ታደርሱ ዘንድ ታካፍሉ ዘንድ ደግሞ ይህን ቃል መንፈሳዊ ግዴታችሁ ነው። ትምህርቱ እንዳለቀ ይህን ንክ ስጨርስ ሁላችሁም አቡነ ዘበሰማያት ደግማችሁ አርባ አንድ ጊዜ ክራ ላይ ሶን በሉ። አሜን፣ በድጋሜ አሜን። ይቅር ይበላል።